ምንድ የምትከፈተው መጀመሪያ አነጋገርክን አሳምር እና የምትናገረውን ደግሞ ማወቅ አለብህ አይደል እንዲ ስድ ምን ማለት ነው ትለኛለህ እንዲ ምን እየሆንክ ነው ያለው ሲጀመር ማለት የምትናገረውን ታውቃለህ ጓደኛ አይደለችም ምንም አይደለችም ግን አንተ በቀደም ነግርህ ያለው በቃ ሁለተኛ እንዳደውልብኝ ስለ አብሮሽ የሚመለከት ከሆነ ከአብሮሽ ጋር ሂደህ አሽቃምጥ ዘጋ አይመለከትህም ብያለሁ አይደል አብሮሽን ደግሞ በሚሰራው ስህተት በሚያስመስለው ውሸትና በሚናገረው ነገር ደግሞ ማንም ውሸታም ውሸታም ብሎ የመሳደብ መብት ስላለን እስካለን ድረስ አይመለከትህም ሩታን ደግሞ አትንካ እኔን ራሴን ደሰድበኝ ትችላለህ እንጂ ሩታ አልተሳደበችም አብሮሽን ሩታን ደግሞ እንድሰድባት አልፈልግም ገባህ የምንሰድበው አብርሽን በሚያጠፈው ጥፋት እኛ የምንሰድበው ሰዎች አለን፣ አይደለም ስለዚህ፣ እኛን መሳደብ ከፈለግ ተሳደብ፣ ግን ደግሞ እኛን የመሳደብ ሞራል ደግሞ እየለህም፣ ታውቃለህ። ስለ አብር ሸንት ነገባሽ አብርሽ በያደረገው ነገር በቃ ጥሩ ነው። መውቱ ነው ሁሉ ነገር ማድረግ ያደረገውም ነበረ ነገር ደግሞ አምኖበት ነው ያደረግነው። አንቺ ምንም ያገበሽ፣ ሁለተኛ ደግሞ ደዊ ያውሮች በወስት መስመር ነው። አንቺ ማንነሽ ነው በሚዲያ ቤንት የምታወጭ? ምንድነው ስ ሚሚሚሚ ለምን ለ ለይት የም ተጠቀምበት፣ ይሄን ድምፅህን ምን ነው ድምፅህ? ምን መስሎ ታይቶህ ነው? አምሮ ታይቶህ ነው? እንዴዛ ጋር ሲወጣ ድምፅህ ካናንተ ካሮጊቶች ድምጽ አይሻልም ብለሽ ነው? አሮጊት ክንፈልግ? እሺ፣ ምን እንትን ልትልብን አችልም ማለት እዩን። አዳምጠኝ በቀደም ማስረግጫ ነግሬ ያለው ስለ አብርሽ እና ስለ ሩታ የሚመለከትህ ከሆነ ሶሻል ሚዲያ ላይ ወተህ የራስህ ቻናል ከፍተህ ምናምን መናገር ሀሳብ አስተያየት መስጠት ትችላለህ ከዛ ውጭ ግን እኔ ጋር መተህ የምታወራ ከሆነ አሁንም ይሄን ምን ልበልህ የቃመ አፍ ማለት የቃመ ድምፅ የሚመስል ድምፅህን አሁንም አወጠዋለሁ ልንገርህ ደግሜ ደምነግርህ አወጠዋለሁ ማለት ነው እኔ ጋር መተን የምትላገግብኝ ወይም ማንን ሰደብ ምናምን የምችልበት ምንም ነገር የለም መጀመሪያ ስድብ መለማመድ ያለብህ ስድብ ምንድን ነው ምን አይነት ስድብ ነው የምሰደበው ለ ሰላ

አካባቢ እያስቀበጣችሁ ነው ማለት፣ በግ ነኝ እያልከኝ ነው። አይ ኩ ነያ ልብ ያልክ በግ እንደሆንክማ ተስጣቃለህ። ገባህ? የምታቅበ ይህ ነገሮች የምታመዛዝን ምናምን ሰው ቢሆን እኮ እንደዚህ አትልም። በግ ስለሆንክ ነው። የማዳን ቅመሞች ደግሞ እንዳንተ ጅላፍ የሆነ በቃ እንዳንተ አይነት ሰው ሊጠራቸው ምንችል አይደለም። ንጋርህ እሺ ምርጥ የሆነ ስም ነው ያላቸው እነሱ፣ እንጂ በግ ምናምን ብላ ሊሰድባቸው አችልም። በግ ራስ ነህ። ገባህ? በግ ራሱ ነው በግ ብሎ የሚሳደበው እንጂ ሌላ አይደለም። ራስህን ማንነት ግን ነው እየተናገርክ ያለው እዚህ ጋር ማለት ነው። ምንም አይደሉም እነሱ፣ እየተከበረ ስም አላቸው። ልንገርህ፣ በሙያቸው ጠንካራ፣ ጎበዝ፣ ጀግኖች ናቸው እንጂ እንዳንተ በአነጋገር እንትን ሳይሉ የሚከፈቱ ር የሆነ ነገር የሚሉ ሰዎች አይደሉም። የሚናገሩትን ያውቃሉ፣ መሆን ያለበትን ያውቃሉ። አዳምጠኝ። በግ እንደሆንክ እኮ እናውቃለን። በቃ እራስክን ነው እየነገርክን ያለኸው። በግ እንደሆንክ እናውቃለን። ግን መታፍ እንደዚህ እንድትከፈትብን አንፈልግም። እዛው በግነት ግን እንትን በል እሺ። ጅል ዝም በል እሺ። ሁለተኛ እንዳትደውልብኝ። ስልክ ያለኝ ባለዬ ምነው አለ አሽቀበትኩ አልክ። አሽቀዋጪ ስድ ዝም በል በል ናት ወደ እዛ ተረዳደች ከሷ ጋር እየተቀበልሽ ነው። አብርሽ ናም የምት ነገር አብርሽ፣ አብርሽ አስመሳይ ነው። በቃ ዘመድህም ከሆነ ጓደኛህም ከሆነ ማለት ነው። አብርሽ አስመሳይ ውሸታም፣ በቃ ምን ልበልህ፣ በቃ ማስመሰልና ውሸት ሰው ቢሆን ኑሮ ማለት ነው አንደኛው የሚሆነው አብርሽ ነው የነበረ

እንግዲህ ቤተሰብ እንደሰማችሁ እስከሆነ አብርሽን የሚሳደብብኝ ሰው አልወድም። አብርሽን መሳደብ የምትችሉ ሰዎች አይደላችሁም። ሲጀመር አብርሽን እኮ አልሰደብነውም አይደለም። ሁለተኛ ደግሞ ምንም ያደረግነው ነገር የለም ግን ከሚሰራቸው ስህተቶች አንጻር እንደዚህ እንደዚህ እያደረገ ነው። ለምንድን ነው እንደዚህ የሚያደርገው? ለምንድን ነው ክብር የሌለው ማለት? ተናገረ ይሆነ አፈጠጠብን ከኛ ላይ የራሱ ዛሬ ማ አበጋዝ እንደዚህ እያደረጋችሁ እንደዚህ እንትን እያላችሁ ነው ምናምን አለ ነው ምን ነው አልክ። ሲጀመር ሄርሜላ ስታለቅስባቸው እውነቱን ተናግረው ሄርሜላ ስታለቅስባቸው እንደገና ነው ፕራንክ ብለው የመጡት እንጂ እሪል ቪዲዮ ነው የሰራው አብርሽ ዛሬ ማለት ነው። ኤሪል ቪዲዮ ማለት ነው እንደዚህ እንትን ብዬባችሁ እናንተ ፕራንክ አድርጊያቸዋለሁ ምናምናምን አለ። አያምርብህም። ሲጀመር ሪል ነገሩን ተናግረህ ማለት ምን ያህል እንደሚያስከፋ ምን ያህል እንደሚያስደብር ምን ያህል እንትን እንደሚል እያወቅ እንደገና የሆነ ፕራንክ ነው ለማስባል ውር የሆነ ነገሮችን ለመቀየስ አስበህ ከሆነ ተሳስተሃል። የምትሸውደውን ሸውድ እንጂ እኛን አደለ የምሸውደን። የምችለው እኛ የምንሸውድ ሰዎች አይደለንም። ሩታዬ ጎበዝ ናት፣ ጀግና ናት። ሩታን ማገዝ ከፈለክ ሩታን ለሞራሏ መጨነቅ ከፈለክ የአብርሸ ልጅ አይደለም እያላቸው እየየየየ ልጅህ ከሆነ ሚስትህን ለምንድነው ተንከባክበህ ማትይዛት ሰው ብትሆን ልጄ ብለህ እንዳትጠራው። ሁለተኛ ሩታና ሩታ ብቻ ናት ልጄ ብላ መጥራት ያላት ልጄ ብላ የመጥራት ሞራል ያላት እንጂ አንተ አይደለህም። እሺ፣ ስለዚህ ሁለተኛ ልጄ እንደዚህ አብርሽ ልጅ አይደለም እያላችሁ እንደዚህ አይደለም ብላችሁ ምናምን አብርሽ ምን ሆኖ ነው እያላችሁ አብርሽ የሱ ልጅ ቢሆን ይዘው ነበር እያላችሁ ምናምን እያልክ ተከፈትክብን። የምናባህ ልጅ ነው? ልጁ የሩታና የሩታ ብቻ ነው። ሩታ ዘጠኝ ወር ሙሉ ስትይዘው ሆዷ ላይ ያድጋ ስንት ነገር ስትሰቃይ ስንት ነገር ስትችል አንተ ይሄ ነው ብለህ ታውቃለህ? ተጨንቀር ላታውቃለህ። አሁን ይሄን ነገር ያሽቀበጠ ለምን እንደሆነ ታውቃላችሁ? ቡታጀራ ሊሄድ ነው ሰሞኑ። ማለት ይሄ ቪዲዮ ባይዘው የቆየ ቪዲዮ ነው የሚለቀቅላችሁ የቀን የዳይ ዳይ ቪዲዮ እንደ መስራችሁ ማለት ነውና፣ እዛ ጋር ሊሄድ ስለሆነ እዛ ጋር ሄዶ የሆነ እንትን ስላለ በቃ እዛ በኋላ የሚለቀቅላችሁ ቪዲዮ ታያላችሁ። ማን ነው ፈረንጅ ነው ምናምን ወደ ቡታጀራ ሊመለስ ነው ምናምን እያለ ሰርተዋል። እሱም ማለት ነውና ወደዛ መሄድ ስለፈለገ ያለውን ነገር ማሳየት ቪዲዮ ቅርጾ ማውጣት ስለፈለገ ነው። የሮታ ቤተሰቦች ደግሞ ቪዲዮ አናስቀርጽህም ስላሉት ለዛ ጥሩ ጥሩ ሰው ለመምሰል ነው እንደዚህ ያደረገ ያለውና፣ አበጋዝዬ አንሰማህም። እኛ ምንሰማህ ሰዎች አይደለንም። በፍጹም በፍጹም አንሰማህም። ያደረግከው ያለው ነገር ትክክል እስካልሆነ ድረስ እኛ የመስማት እድላችን በጣም ለስና ለስ እስከሆነ ድረስ አበጋዝ በዘው በዛው በቃ ሩታ ሰላማን ይዛለች፣ ሰላማን አግኝታለች በአሁኑ ሰዓት። አንተ አስፈላጊው አይደለም፣ በምታስፈልግበት ሰዓት ትጠራለህ። ከዛ ውጭ ግን አቤት አትበልሳት ትጠራና አትሄድባት ማለት ነው።